ለምሳሌ በወሎ ከሆነ አልወለዊጅ በጅማ ከሆነ አልጅሚጅ እንደሚባለው አተሚሚ እየተባሉ ማለት እየሰፈሩ ስም ነው ማለት ነው ለምሳሌ በአማርኛ ኢትዮጵያዊ እንደሚባለው በአረብኛ ኢትዮጵይጅ ይባላል ኢትዮጵያዊ ማለት ኢትዮጵይጅ ነው ከኢትዮጵያ የሆነ ሰው ወደ ሀገሩ ሲጠጋ እንደዛ ነው ስለዚህ አተሚሚ ማለት የሰፈራቸው ስም ናት ማለት ነው

እነሆ ማለት ጉዳዩ ማለት ነው የጅቡ አለይና የጅቡ ግዴታ ይሆናል አለይና በኛ ላይ ተዓለሙ መማሩ አርባዕ መሳኢላ አራቱ አስፈላጊ ነገሮች ማለት ነው አልኡላ የመጀመሪያው ከአራቶቹ የመጀመሪያው አልዕልሙ እውቀት ነው ማለት ነው አራቱም መሰረታዊ ነገሮች መማር ግዴታ ይሆንብናል

አታኒያቱ ሁለተኛው አልዐመሉ ቢህ ባወቅነው ነገር መስራት። አታሊተቱ ሶስተኛው አዳዕወቱ ኢለይሂ አውቀን ወደ ሰራንበት ሰዎችን መጥራት ማለት ነው። መጀመሪያ አልዕልሙ ማወቅ ነው ብለናል። ሁለተኛ አልዐመሉ ቢህ ለራሳችን መስራት ነው። አታሊ ሶስተኛው አዳዕወቱ ኢለይህ ወደዚህ ደግሞ መጥራት ነው ባወቅ ነው እና በሰራ ነው ወደዛው ሰው መጋበዝ ማለት ነው። አራቢአቱ አራተኛው አሰብሩ አለል አዛ ፊሂ በነዚህ ላይ በመጡ ችግሮች ላይ ሰብር ማድረግ ማለት ነው። ዳዕዋ ስናደርግ የተለያዩ ችግሮች ሊያጋጥሙ ይችላሉ። በነሱ ላይ ሰብር ማድረግ ማለት ነው። ብንሳደብም ዝም ማለት ወደ ሌሉ

በጊዜ ሚላሉ ይላል አላህ ስብሃነወተዓላ በፈለገው ነገር መማል ይችላል። እኛ ግን በጊዜ መማል አንችልም። እሱ በፈጠረው ነገር መማል ይችላል። በፍጡሮኖቹ መማል ይችላል። ከፍጡራኖቹ በትላልቆቹ ነው የሚለው። ለምሳሌ ጊዜ በጣም ውድ ነው። ውድ በሆኑት ነው አላህ ስብሃነወተዓላ ብዙ ጊዜ የሚለው ማለት ነው። ወል አስሪ፣ በጊዜ ምላለው። ኢነልኢንሳን ለፊ ኩስሪ የሰው ልጆች ሁላቸውም በአጠቃላይ ማለት ነው በህ ኪሳራ ውስጥ ናቸው። ኢነት ኢንሳና እና ማለት ስትግራቅያ ናት። ሁሉንም አጠቃላ ታስገባለች። የሰው ልጆች ማለት ነው ለፊ ውስጥ ናቸው። ሁስሪን ኪሳራ ውስጥ ማለት ነው። ኢላ ለዚና ሲቀሩ ማለት ነው። እነዚያ ሲቀሩ፣ ኢላ ማለት ሲቀሩ፣ አለዚና እነዚያ አመኑ በአላህ ያመኑና ወአሚሉ ሷሊሓቲ ከአመኑም በኋላ ጥሩ ስራን ያስከተሉ ማለት ነው። ማመን ብቻ ሳይሆን ከአመኑ በኋላ ጥሩ ስራን ያስከተሉ የሰገዱ፣ የጾሙ የጽሙ ማለት ነው። ይገባበታል ግዴታ ነው። ወተዋሰው ቢልሐቂ በሐቅም አደራ የተባባሉ ወተዋሰው ቢሰብሪ በሰብርም አደራ የተባባሉ ሰብር የያዙ እያሉ ሌሎች ሰዎች ማለት ነው ወስያ እያደረጉ ለምኖሩ ሰዎች እንጂ ሌሎቹ ኪሳራ ውስጥ ናቸው ማለት ነው። አምኖ ጥሩ ስራን ያስከተሉ በሀቅ ላይ አድራ የተባባሉ፣ በሰብር ላይ አድራ የተባባሉ ሰዎች ናቸው ኪሳራ ውስጥ የሌሉት ማለት ነው። እነሱ ኪሳራ ውስጥ አይገቡም። ታዲያ በአላህ ከአመነም በኋላ ጥሩ ስራውን ማስከተል ጥሩ ስራዎችን ማስከተል እንደ ሰላት እንደ ጾም እንደ ዘካ እነዚህ

ኢላ ሀዚህ ሱራ ከዚች ሱራ ውጭ ለከፈትሁም ትበቃቸው ነበርች። ሱራ ማለት ነው ትበቃቸው ነበር አሉ። ለምን እዚህ ውስጥ ያለውን ትርጉም አይቶ ነው። ሁሉም ነገር ገብቶበታል ማለት ነው ተጠቃለው። ስለዚህ አላህ ከዚች ሱራ ውጭ ሌላውን ቁራን ባያወርድ ኖሮ እች ራሱ ጥሩ መካሪ ነበርች ብሎ ነው ኢማሙ ሻፊዒ ያነሱት ማለት ነው።